ጽናትና ኪራ በክፍል ስልሳ አንድ እንግዲህ እልል ያለ ፍቅር ውስጥ ገብተው አለማቸውን እየቀጩ ነው። ይህ ፍቅራቸው የሚቆይ ይመስላችኋል ወይስ ደግሞ በአጭሩ የሚቀር የአልፊዮን ይሄ ነገር አለፈ ብዬ አወራ ይሆን እያለች ነበር ጽናት። ጽናትና ኪራ እንግዲህ ትናንትና ለመጀመሪያ ጊዜ አብረው ነው ያደሩት። አብሮ በማደራቸው ደግሞ በጣም ተደስቶ ኪሩቤል ለናሆም እየነገረው ነበር ስለዚህ ዛሬስ ቢሆን ምን ተላለህ ብለው ነበር ጽናት። መጀመሪያ እንቆይ ብለው ነበር ለመታዘብ፣ በኋላ ግን ዛሬስ ቢሆን ምን ተላለህ ስትለው ኬራ በደስታ አበደ። ስለዚህ አብሮ አደሩ ማለት ጽናት እርጉዝ ናት ማለት ነው። ስለዚህ የመለየት እድላቸው ሊጠብ ይችላል። ጽናትም አብረ እንዲያድሩ የፈቀደችበት የራሷ ምክንያት ይኖራታል። ምክንያቱም የኪሩቤል አባት ሌላ ሚስት አግብቶ እንደሚያጋቦም ሊያጋቦም እንደሚችል ጽናት ታቃለች። ኪሩቤል ባያቅም ጽናት ግን ታቃለች። ሶ የኪር አባት ፈቅዶ የእውነት ጽናትን ያጋባል ወይስ ደግሞ እሱ የሚፈልገውንና የሚወዳትን ልጅ ያመጣለታል? ኪራስ ፈቅዱ አባቱ ያመጣለትን ሚስት ያገባል ወይስ ደግሞ ከጽናት ጋር ይቀጥላል። ጽናት እንግዲህ ካረገዘች ኪራ ቢርቃት ድጋሚ ሌላ ስብራት ሊገጥማት ነው ማለት ነው። ግን ደግሞ አይሆንም ብሎ ከእሷ ጋር ከቀጠለ ልጃቸውን አብሮ የማሳደግ እድላቸው ከፍተኛ ነው ማለት ነው። ከአሁን በፊት እንግዲህ ጽናት ከኪራ አርገዛ ነበር፣ ግን ቤቲ በተባለች ተንከሲዝ ልጁ እንዲወጣ ተደርጓል። ስለዚህ አዲስ ነገር ተፈጥሯል ማለት ነው። ኪራና ጽናት አብረው አደሩ ማለት ጽናት አርግዛለች ማለት ነው። ስለዚህ ብዙ አዲስ ነገሮች ወደፊት ይፈጠራል። ወይ ጽናት ትጎዳለች፣ ወይም ደግሞ ኪራ ልጅ ስላረገዘች ቤተሰቦቹ ፈቅደውለት አብረው ሊኖሩ ይችላሉ። በናሆም እናት በምሩ አማት ጽናት እየቀናች ነበረ። የእውነት ኪራ ተቀብሎ የኪራ እናት መቼም ጽናት ሚስቱ እንደምትሆን ቢነግራቸው በደስታ ሊያብዱ ይችላሉ። ከአባቱ ውጭ እናቱ በደስታ እንደምታብድ እርግጠኛ ነኝ። ምክንያቱም ጽናት የኪራናት ታማሚ እንደሆነች ታውቃለች። እናቱ ታማሚ እንደሆነች እሱ እንጂ የማያውቀው ጽናት ታውቃለች። ልጇ ሲያገባ ደስ እንደሚላት ታውቃለች ጽናትም። አባቱ ግን እሱ ያመጣውን ካልሆነ ጽናትን ቢያገባ ደስተኛ እንደማይሆን ታውቃለች። ግን ደግሞ ጽናት ምን አስባ ነው ያደረገችው? ሰላም ውዴቻችን እና ሌሎች ቤተሰቦች በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሚንት ላይ ማስቀመጣችሁን እንዳትረሱ። ጽናት ድራማ እንግዲህ ክፍል ስልሳ አንድ ተለቆ ነበረ። ዛሬ ክፍል ስልሳ ሁለት አይለቀቅም ነገ ነው የሚለቀቀው። በክፍል ስልሳ ሁለት ሁላችሁም እንዳያችሁት ሰኒ ከባድ ጭንቀት ገብታ ነበር በክፍል ስልሳ ክፍል ስልሳ አንድ ላይ እንዳያችሁት እንግዲህ ሰኒ የምትጨነቅበትን እስከ ዛሬ አልተናገረችም ነበር። ትናንትና ግን ተናግራለች። ይህ የምትጨነቅበት እንግዲህ የእህቷ ባል ቤተሰቦች እሷን እያስፈራሯትና እህቷንም እንገድልብሻለን፣ አንችንም ከምድረ ገጽ እናጠፋሻለን እያሏት ነበረ። ጽናትና ምሮ ሰኒ እንድታገባ እየመከባት ነበር። ነገር ግን እሷ የፍቅር ጓደኛ የመያዝ እቅድም ፕላን እህቷ ካሁን በፊት በፍቅረኛዋ ምክንያት ከሀገር ስለወጣች እኔም እንደዛ ሆናለሁ በማለት ጓደኛ ለመያዝ በጣም ፈራው እያለች ነው። ነገር ግን ሰኒም ቢሆን ብቸኝነቷ በጣም እያሳሰባትና ና እያስጨነቃት ነው። እስከ መቼ ነው ብቻዬን? እስከ መቼ ነው ትራሳ ቀፌ ውየማድረው? መቼ ነው ጌታዬ ሆይ ህይወቴን የምትቀይ? መቼ ነው ባዶቤት ቤት መኖር የሚያበቃው? መቼ ነው ህት የምትመጣው? መቼ ነው እነዚህ ሰዎች እኔን ከማስፈራራት የሚያቆሙት እያለች ነበር። እስከ ዛሬ ብቻዋን ነበር የምትጨነቀው። ነገር ግን ትናንትና ለጽናትና ለኪሩቤል ነግራቸዋለች። ለጽናት ነገረቻት፣ ጽናት ደግሞ ለኪራ ነገረችው። የሆነ መላን ፈጥራለን እያሉ ነበር። ስለዚህ ሰኒ ከዚህ ነገር ቦታ ማንን እንድታፈቅር ይመስላቸዋል? እነ ጽናት እንድታፈቅር፣ ጓደኛ እንድትይዝ እየገፋፏት ነው። እኛ ያየነውን እንደኛ ጓደኛ ያዢ፣ ጓደኛ መያዝ ጥሩ ነው እያሉ እየመከሯትም ነበር የነሱ ምክር በእርግጥ ተቀብላለች ጥሩ እንደሆነ ታቃለች ነገር ግን እንዴት በሆነስ የሚል ስጋት አለ በውስጡ ያለውን ስጋት አስወግዳ እንግዲህ ምናልባት አልባት ማንን ልታፈቅር ትችላለች እስኪ እንግዲህ ደግሞ የሰኒ ጓደኛ ሲመጣ ሌላ ነገር እንዳይፈጥር ብቻ እፈራለሁ ከዛ ውጪ ግን ሰኒዬ ምርጥ ልጅ ናት ቆንጅዬ ልጅ ናት የሚያስጨንቃት ነገርም ይወገዳል ብዬ ተስፋ አደርጋለሁ በዛጋ ምሩ ደግሞ አማቷ በቃ ቆንጆ አማት እንዳለቻት። ከናሆም ጋር ቅልጥ ያለ ፍቅር ውስጥ ናቸው። ነገር ግን ሁሌም ቢሆን አንድ ነገር ያሳስባታል። አንደኛ እናቱ ልጅ ቶሎ እንዲወሉ ትፈልጋለች። ሁለተኛ ነገር ደግሞ የናሆም እናት ምሩ ታማሚ እንደሆነች አታውቅም። ይህን ሲያውቁ ምን ይሉ ይሆን እያለች ነበረ የናሆም እናት ምሩ ታማሚ እንደሆነችና የሆነ ቀን እንደምትሞት ብትሰማ ምን አይነት ውሳኔ ትወስናለች ተዋትለዋለች የሚል ሀሳብ አለ በውስጧ። ምሩ ደግሞ እንግዲህ ባሏን ለቤተሰቦቿ ለማስተዋወቅ ዝግጁ ላይ ናት። ይዤ እሄዳለሁ፣ እወስዳለሁ እያለችው ነበር። ናሆምም እንግዲህ በደስታ ነው መሄድልሽ ሄጅ ታዋወቃለሁ እያላት ነበር። ስለዚህ ምረት የሚያሳስባት የሚያስጨንቃት ሁሌም ቢሆን አንድ ነገር አለ። የሆነ ቀን እንደምትሞት ታስባለች ሁሌም ቢሆን። በነገራችን ላይ ሁላችንም እንደምንሞት እናስባለን፣ ቀኑን አናውቀውም እንጂ። እሷ ግን ሐኪም ስለነገራት ሁሌም ቢሆን ይሄ ነገር ያስጨንቃታል። ናሆም ያሳስባታል፣ የወደፊት ነገሩ። እናቱ ብትሰማስ ምን ትላለች? የአሁኑ የእናቱ ጥያቄ ተጨማምሮ ደግሞ ጭንቀቷን የበለጠ አውዝቶባታል። ብቻ ሰሞኑን የኪራና ጽናት ፍቅር የሌለ ሆኗል። ይህም ፍቅራቸውን ያርዝሙ፣ ግን አያያዛቸው የሚቆይ አይመስልም። ልክ እንደ ባለፈውን እንደዚህ ቆንጆ የፍቅር ጊዜ ማሳለፍ ሲጀምሩ ሌላ ችግር የተፈጠረው። አሁን ግን የሚያረዝመው ነገር የተፈጠረው ጽናትና ኪራ አብሮ ማደር ብቻ ሳይሆን ለናሆም እንዳለው ያኛው አብሮ ማደር አላለውን ኪራ ኦ ማይ ጎድነስ እና በእርግጠኝነት ጽናት እርግዝና ተፈጥሯል ብዬ ነው የማስበው እርግዝና ከተፈጠረ ኪራ ላይ ተዋት ይችላል ሊተዋትም ይችላል ከተዋት ህይወቶ ይመሰቃቀላል ሳታረግዝ ቢተዋት ኖሮ እንዳሰበችው የውጭ እድል አመቻችታ ትሄድ ነበር ነገር ግን ባለፈው ያጣችው ልጅ በጣም ነበር የጸጸታት። አሁንም ቢሆን ጽናት በእርግጠኝነት ማርገዟን አትጠላውም። ነገር ግን አባቷን መቀየር አለ ለአባቷ የገባችበት ቃል አላት፣ እሱን መፈጸም ስለምትፈልግ እንጂ ልጅ የሚጠላ ማንም ሰው የለም። ስለዚህ አሁን የእውነት ጽናት እርጉዝ ከሆነች ኪራና ጽናት አብረው የመቀጠል እድላቸው በጣም ከፍተኛ ይሆናል። ነገር ግን አባቱ ጽናትን ላገባ ነው ቢለው ይፈቅዳል ወይ? የሚለው ነገር ሁላችንም ላይ ጥያቄ ይፈጥራል። ምክንያቱም የሱ አባት የሚፈልገው የተከበረ ሰው በቃ፣ እዛው አካባቢ ያለ ምናምን እንጂ ልጁ ሰራተኛ ገባ ተብሎ አሽሙር ማንም ሰው እንዲይዝበት አይፈልግም። እናቱ ግን በእርግጠኝነት እንደምትፈቅድ እርግጠኛ ነኝ። ምክንያቱም ጽናትን በጣም ነው የምትወዳት፣ በፊት ጀምራ በቃ ስለሷ ጦርነት ሁሌ ነው የምታወራ። እናቱ ምንም ላትን ትችላለች። ነገር ግን የኪራ አባት ፈቅዶ ጽናትና ኪራ እንዲጋቡ ላይፈቅድ ይችላል። እንግዲህ እዚህ ጋር ደግሞ ይሄ ፍቅራቸው ምናልባት ሌላ ነገር ውስጥ ሊገባ ይችላል፣ ወይም የኪራ አባት ጽናትን ሊያስፈራራት ይችላል። በእርግጠኝነት አብሮ ግንኙነት እንዳላቸው ጓደኛሞች እንደሆኑ የኪራ አባት ቢያውቅ ኖሮ ጽናትን በሰላም አይፋታትም። በሆነ ነገር ያስፈራራታል ብዬ አስባለሁ። ካሁን በፊት እንዳደረገው አሁንም ቢሆን ከኪራ እንዲትርቅ ያደርጋታል ብዬ ነው ማስበው። ወይም ደግሞ ሌላ ሴት አምጥቶ እንዲያገባ ያደርገዋል። በእርግጠኝነት ሌላ ሴት ያመጣ ኪራ ከዚህ በኋላ ይነቃባታል ብዬ ነው ማስበው። ስለዚህ ማድረግ ያለበት አባቱ ጽናትን ወይ ከዛ ቤት ማስወገድ ወይም ደግሞ ኪራ ጽናትን እንዲጠላ ማድረግ ዋናው ስራ ይሆናል። ከዛ በኋላ ነው ሌላ ሴት አምጥቶ ሊያጋባው የሚችለው ማለት ነው። ብቻ በቀጣይ ክፍል እስከምንገናኝ